ደርሶ አቤት እንዲሁ በናንተ እ ብር አላከኝም እ በድርያ ብላኝ አሁን እኮ መልጣቴን። ኧረ አባባ አሸብር በእኛ አላከች። ምናልባት በዛ በድር ቢልካ እንዲሁ እ ሀሽ፣ በድርቤ እንዲልኪ ብዬሽ። አይ ቀደም አስራ አምስት ሺህ ብር ልኬ ያለሁት ብላ አምስቱን ሰዐቱ አስሩን አየም፣ እሷ ኩባት ጭበርባሪ። በዛ ካሳ የሚባልም አለ

እስከ ለልጅቱ ለምን ምልክት አታደርግላትም? ኧረ እንደው እየጠነቁልኩ ነው። መችን ያነሳሁኝ ያነሰማይም ስ ስልኪቱ ምን ሞትና። እሺ ባል የቦላት ብዙም አትሰማም ስልኪቱ። ሞክረውና እስኪ ኧረ፣ እኛ ደወለ አይደለም፣ ደወለ ሎ አራ ሰላም አሌኩም በድርያ ኦጀ አሁን ቁጥሩ ስጭኛሪያ እኔ ቁጥሩ የለኝም። የለም አሉ

ኦ አዳጋይ ዘጠኝ ወዲኒ አይደለም ዲ ፊቷሚዞሩ ቆለፍ ብላ ዲን አይደለም ፊቷሚዞሩ እዲ ስድስት እና ዘጠኛ የሚባሉት አይለዩኝም። አ በድርያ ዋ ሆነ አንቺ አረብ አገር ሄደሽ አባት ሽን እንዲህ ትያለሽ? አዬ ሄደው አይ ሀገር ስትወጡ አፍ የምትቆልፉትም ነገር አሳሳቢ ነው። እንዲው ሰው አንመስላችሁ ተመልሳችሁ መመጡበት ሀገር ነው። አሁን ስኪን ደግ መጀመሪያ ዘጠኝ ባህላ ዜሮን አራጋጭ ዞሮ

ቤቷ ነው። አባቷ ፍባት ለየቀዲ መቶ ሀምሳ ሺህ ብር አጠፋሁባት። እንዲሁ እሷም እንዲሁ ወላጅ ነገር ስለሆንኩ ነው ብሸቂያት ሆድዋቱ ቱር አንከሊሳ። እንዴት ያለ አንከሊስ እንዲው በዛ እኮ ያን ሀገር በጣም ከባድ ነው አሉ ስንሰማው። እግራቸው በጣም እንዲው እግሬያ በጣና ላይ እንዲው አሁን ስነግረኝ እግሬያ በጣና ላይ እንዲው ኦጂ ደረስዋ አሸጋሪ ነው። እንዲው አሁን እናንተም ዝም አላችሁ እንጂ አስለምዳችሁ ስመጣ ስመጣያችሁ ለስላሳይቱን እየለበኩ ዛሬ ሲአይን ሰው እኮ እንዲው ጥቅመኛ ነው።

ይሁን ይሁን። ነው ማለት አንተ አበየ አሸብር እንደ አትነጋገር ሰምቶ በአሁኑ ሰዓት የሚሰማ የለም። አንተ ሰው ተረጋግተህ። ኧረ ምን በአክባር እንኳን ትሰሙታላችሁ። ስራ የለምን የለ ሳውዲ አረቢያ እንቷል። ኧረ ስራ የምታየው ጠቃሚ ነገር የለም ፍርዳችሁ ነው እኛያቅተኑ እንጂ እንደው ፍርዳችሁ ነው እንግዲህ አገራችን ለማንውዲአርገው አይ ያሁን እስኪልህ ሲል ይሻላል ብለህ ነው ምናልባ ያሁን ይከፍታል በጎረቤት ሠርግ ነበረ አዛ ያሰናግ ነገ

ሰባብር አምስት ብር አምስት ብር ናት። ሽ እኳ አለየኝም ወዴት ሌላ ሁለት ማንኛ ሁለት ቁልፍ ያለ ናት እንደዚህ ብላ ወደ ግራህ በኩል ቀበሌ ነው የሚዞሩት። አሁን ለምሳሌ አንተ ቤት ሆነህ የነ ስንዴው ቤት አለ አይደል? ስንዴው ቤት አፏ የዞረችው አምስት ቁጥር ናት ቤት

አረ ግድ የለም ተው፣ እንዲያታማርረን እኛንም ለህሪ እንግዲህ ላካችሁ በእናንተ እንዲትልክ አረጋለሁ።